አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቤተሰቦች ሰላም ናችሁ? እንዴት ናችሁ? እኔ ጋር አልሐምዱሊላሂ ሰላም ነው። በሀገርም ውጭ ያላችሁ ሀገርም ያላችሁ ሰላማችሁን ብዙ ትጽርፍ ይበል። እንዲሁም ወገኖች፣ እናንተንም ሰላም በያለሁ። ዛሬ የመጣሁትን ቪዲዮ በነዚህ ጀግኖች ናቸው። በነዚህ ቃላት የማይገልጻቸው ጀግኖች፣ የድሆች እንባ አባሽ፣ የአገራችን ፍትህ አባሽ፣ በያሉበት ቦታ አላህ ይጠብቃቸው። የፈጣሪ እዝነት በረከት አይለያቸው። ሀቂቃ እኔ ለነሱ ቃላት የለኝም። ሰሞኑ ሁላቸው ፈተና ላይ ናቸው። እስቲ በፈተናቸውን እንዲያልፉ ሁላቸውም በድዋእና ና በጸሎት አትርሷቸው። ሀቂቃ በተለይ አቤል በተለይ አቤል ከነ ቤተሰቦቹ ያለበትን እንሻላ እንግዲህ አላህ ያግዛቸው ሁላቸውም ሀቂቃ ሀገራችን በዚህ ልክ በዚህ ልክ በዚህ ልክ ከባድ ነው አናቀውም ማለት ነው። እነሱ በየንትኑ ፈልፍለው የሚያወጡትን እኛ እዚህ ሆነን አናቀውም ማለት ነው። አሁን አሁን ላይ አገራችን በተለይ እንደዚህ ሀቂቃ እንደዚህ ሱፉ ለብሶ ምናምን እንደዚህ አእምሮ የምና የማያው ሰው ሀቂቃ ኬት አመጣ ኬት ነው ያካበተው ኬት ነው ሀብት የመጣ እስከሚባል የሰውን ገንዘብ ወደ ራሱ አርጎ ወደ ራሳቸው አርጎ በዚህ ልክ ሀብታለኝ ብሎ የሰው ልጅ ለማጥፋት በዚህ ልክ እኔ እኔ እንጃ አገራችን ላይ የምንሰማው የምናየው ዝግንን ይላል። ላኪን ግን አላህ ሀገራችን ሰላሙን ያምጣልን፣ ሰላሙን ያምጣልን። አላህ በላውን በቃ ይበለው። እነዚህንም ጀግኖች ግን አላህ ይጠብቃቸው፣ የፈጣሪ ዝነት በረከት አይለያቸው። እነዚህን የምትወዱ ላይክ ላይክ አርጉኝ ላይክ አርጉኝ። በመቀጠል ቀድሞ ያው የራሴን ቪዲዮ ቀድሞ ይሄንን ያረቦች የብርድ የብርድ ጊዜያቸው ምርጥ መሳቢብ የሚባል ምግብ ነው። ይሄንን ቀድሞ የሚሰራው ሄሊ ቦድራ ና ቤንኪንግ ቦድራ፣ ካሜራ፣ ስኳር፣ ጨው እና ህበት ሶዳ ታስገባላችሁ በምትሰሩት መጠን ማለት ነው። እና በጣም ነው የሚጣፍጠው፣ በጣም ነው የሚጣፍጠው። እናንተንም ሞክሩት። ባይዘዬ ያው የብርድን ብቻ ሳይሆን የወለደ ሰው ከመሆንና የሆነ እንትን አለ ስሙን አላውቀውም። እሱን ተጨምሮበት ይሄ ህበት ሶዳውንም በብዛት ተጨምሮበት የሚሰራ የራስን ቤት ምግብ ነው። በተለይ እነዚህ ሀገር የሚወልዱትም ማለት ነው እና በጣም የሚጠቅም ነው። የብርድ ጊዜ ምግባቸው ነው በቅቤ እና ሞክሩት እናንተንም እናንተንም እስቲ ሞክሩት ሄሊ ቦድራ ካሜራ ቤንኪንግ ቦድራ ዱቄቱ ቡር ነው። ልክ ምንድን ነው በቡር ገንፎ ሰርቼበታለው። ነገር ግን ያው እናንተ ነው ሞክሩት። አሲዳ አሲዳውን ሰርቼ ሰርቼበታለው እዚህ ቪዲዮ ባላስገባውም አለ እና በአሲዳ መልክ በዚህ መልክ በዱቄት ብርድ ይሰራል። እንግዲህ እናንተን ሞክሩት። እዚህ ጋር ጨርሻለሁ። እንግዲህ ቅቤ እያስገባሁ ነው። ብላፊ ያበሏቸው እንግዲህ ብርዱን